ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችኋል። ከናሁ ቴሌቪዥን ለዕለተ ረቡዕ ህዳር 17 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ስናልፍ የእንግሊዝ አምባሳደር የብልጽግና ፓርቲ ጽህፈት ቤትን የጎበኙ ሲሆን ፓርቲው አራት ሚኒስትሮችን ጨምሮ ለ27 ተቃዋሚዎች የአመራር ቦታዎችን መስጠቱን አስታውቋል። ገዢው ብልጽግና ፓርቲ የፖለቲካ ምህዳሩን የማስፋት ጥረት አካል ነው ባለው ሂደት አራት የሚኒስትርና ሶስት ሚኒስትር ዴታዎችን ጨምሮ 275 የመንግስት የአመራር ቦታዎችን ከተፎካካሪ የፖለቲካ ፓርቲዎች ለመጡ አመራሮች መስጠቱን አስታውቋል። ይህም የተገለጸው በኢትዮጵያ የዩናይትድ ኪንግደም አምባሳደርና የአፍሪካ ህብረት ቋሚ መልክተኛ ዳሬን ዌልቸር የብልጽግና ፓርቲ ዋና ጽህፈት ቤት በመጎብኘታቸው ከፓርቲው ምክትል ፕሬዚዳንትና ዋና ጸሐፊ አቶ አደም ፈራ ጋር በተደረገው ውይይት ወቅት መሆኑንም ፓርቲው በይፋዊ ማህበራዊ ትስስር ገጹ በአሰራጨው መረጃ አስታውቋል። ፓርቲው እንደገለጸው አምባሳደር ዌልች ከልዑካን ቡድናቸው ጋር በመሆን ከአቶ አደም ጋር በአስተዳደር በልማት ትብብርና በኢትዮጵያና በዩናይትድ ኪንግደም መካከል ያለውን ግንኙነት በማጠናከር ረገድ በፓርቲው ዲፕሎማሲያዊ ሚና ዙሪያ ከአደም ጋር ውይይት አድርገዋል። በተጨማሪም ፓርቲው በኢትዮጵያና በዩናይትድ ኪንግደም መካከል ለረጅም ዓመታት የቆየውን ታሪካዊና ስትራቴጂካዊ ግንኙነት መኖሩን ሁለቱ ወገኖች አጽንኦት መስጠታቸውንም ገልጾ፣ በባህል በፖለቲካና በተቋማዊ ዘርፎች ትብብሩን ማጠናከር አስፈላጊ መሆኑንም አስምረውበታል ተብለዋል። የኢትዮጵያና ና የአሜሪካ ወታደራዊ ኃላፊዎች በቀይ ባህር ተደራሽነት እንዲሁም በቀጠናዊ ሰላማዊ ነጸጥታ ዙሪያ ተወያዩ። የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳጊቪን አርኤም አንደርሰን ከጠቅላይ ሚኒስተር ዶክተር አብይ አህመድ ጋር ከተገናኙ በኋላ ከፍተኛ የኢትዮጵያ ወታደራዊ አመራሮች ጋር ትናንት ማክሰኞ እለት ውይይት ማድረጋቸው ተገልጿል። በውይይታቸውም ሁለቱ ወገኖች ለኢትዮጵያ የባህር በር ጥያቄና ለሰፊ ቀጠና የጸጥታ ትብብር ትኩረት ሰጥተዋል ተብሏል። ጠቅላይ ሚኒስተር ዶክተር አብይ አህመድ በትላንትናው እለትም ከዩናይትድ ስቴትስ የአፍሪካ አዛዥ ጋር ተገናኝተው በቀጠና የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ያተኮሩ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀው ነበር። ሆኖም ስለ ውይይታቸው ተጨማሪ ዝርዝር መረጃ ግን አልሰጡም። የኢፌዴሪ መከላከያ ሚኒስቴር በበኩሉ በወጣ መግለጫ ጄኔራል አንደርሰን ከጠቅላይ ሚኒስትር አብይ አህመድ በመቀጠል የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ከሆኑት ፊልድ ማርሻል ብርሃኑ ጁላ ጋር መገናኘታቸውን ገልጿል። ውይይቱ በአፍሪካ ቀንድ ሰላምና መረጋጋት እንዲሁም የኢትዮጵያና አሜሪካ ወታደራዊ ብርን የወደፊት ሁኔታዎች ላይ ያተኮሩ እንደነበርም ጠቁሟል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ ልዑካን ቡድን ባነጋገሩበት ወቅትም የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎችና ኢኮኖሚያዊን ለመገንባት የሚውል መሆኑን ገልጸው የኢትዮጵያ ቀይ ባህርን ጥቅሞቿን የምታስከብረው በውይይትና በትብብር መሆኑን ማጽንዖት ሰጥተዋል። በአፋር ክልል ኤርታሌ አቅራቢያ በእሳተ ገሞራ ፍንዳታ አመድ ምክንያት በህንድ የበረራ እንቅስቃሴ መስተጓጉል ተገለጸ። በኢትዮጵያ በአፋር ክልል ኤርታሌ አቅራቢያ የተከሰተው እሳተ ገሞራ ፍንዳታ የፈጠረው አመድ ከአካባቢው አየር ውስጥ በመግባት ህንድ መድረሱ ተነግረዋል። በዚህም የፍንዳታ አመዱ በህንድ የዓለም አቀፍና የሀገር ውስጥ በረራዎች እንዲሰረዙ ምክንያት መሆኑን የተገለጸው የሀገሪቱ የአቬሽን ተቆጣጣሪ አየር መንገዶች በርካታ በረራዎችም ከመነሻ ሰዓታቸው መዘግየታቸውንና አቅጣጫ መቀየራቸውን ገልጸዋል። ባለሙያዎች እንደሚገልጹት የ ሳተ ገሞራ አመድን በእሳተ ገሞራ ፍንዳታ ወቅት ወደ ከባቢ አየር ውስጥ የሚለቀቁ ጥቃቅንና የሚበላሹ ቅንጣቶች ደመና ነውም ብለዋል። ይህ ሁኔታም የአውሮፕላን ሞተሮችን ሊጎዳ የአየር ማረፊያዎችን ሊበክልና እይታን ሊቀንስ ይችላል ይህም ለበረራ ስራዎች አደገኛ ያደርገዋል ሲሉም አክለው ገልጸዋል የህንድ የሜትሮሎጂ ዲፓርትመንት ዋና ዳይሬክተር በአመዱ የተጎዱ አካባቢ ፍንዳታ በ8.5 ኪሎ ሜትር ወይም 5.2 ማይልና ከባህር ጠለል በላይ በ15 ኪሎ ሜትር መካከል ነው ሲሉም ተናግረዋል በተጨማሪም ዳይሬክተሩ አመዱ ለጊዜ ሳተላይት ተግባራትንና የበረራ ስራዎች እንዳስተጓጎለ ገልጸው አመዱ ወደ ቻይና የሚያመራ ይመስላል ሲሉም ተደምጠዋል ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 የጣሊያን ፓርላማ ተወካዮች ሴት መግደል ወንጀል የእድሜ ልክ እስራት ቅጣት እንዲሆን በሙሉ ድምፅ አጸደቀ። ይህም በሀገሪቱ የተለየ ህግ መሆኑንና ህጉ በዓለም ዙሪያ በሴቶች ላይ የሚደርሰውን ጥቃቶች ለማስወገድ የተዘጋጀና የተጸደቀ መሆኑም የጣሊያን ፓርላማ አስታውቋል። ስለ ሴት መግደል ህግ የሚለው ሀሳብ በጣሊያን ከዚህ በፊት ውይይት ተደርጎበት ሳይጸድቅ መቅረቱም ይታወሳል። ነገር ግን በቅርቡ አንድ ግለሰብ የቀድሞ ፍቅረኛው ላይ ግድያ ወንጀል መፈጸሙን ተከትሎ ሀገሪቱን ያስደነገጠና ህጉ ዳግም እንዲጤን ማድረጉንም ቢቢሲ ዘግቧል። በመሆኑም ሴትን መግደል የተለየ ወንጀል ለመፈረጅ ህግ ያጸደቀችው ጣልያን ለሴቶች መብት መከበር ያላትን ቁርጠኝነት አሳይታለች ተብሏል። በጠቅላይ ሚኒስትር ጆርጂያ ሜሎኒ የተዋወቀው ህጉ በእሳቸው ጠንካራ ቀኝ መንግስት እንዲሁም በተቃዋሚ የፓርላማ አባላት የተደገፈ መሆኑም ዘገባው አመላክቷል። ከአሁን ጀምሮም በጣልያን ውስጥ ፆታዊ ጥቃት የሚያደርስ ሰው በሴት ግድያ ዕድሜ ልክ ስርዓት እንደሚጠብቀው ተገልጿል። በመጨረሻም ዩክሬን ከሩሲያ ጋር ያለውን ጦርነት ለማስቆም በሚደረገው የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት መድረሷ ተገለጸ። ይህ እቅድ ባለፈው ሳምንት ዩኤስ ለኬብ ባቀረበው ባለ 28 ነጥብ እቅድ ላይ የተመሰረተ ሲሆን የአሜሪካና የዩክሬን ባለስልጣናት ቅዳሜና ሁድ በጄኔቫ ውይይት ማድረጋቸው ይታወሳል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍም የመጀመሪያው እቅድ ከሁለቱም ወገኖች ተጨማሪ ግብዓት በማግኘት በጥሩ ሁኔታ ተስተካክለዋል ሲሉ ገልጸዋል። ልዩ መልእክተኛው ስቴቨን ዊትኮፍ በሚቀጥለው ሳምንት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በሞስኮ እንደሚገናኙ መመሪያ ማውጣታቸውንም ትራምፕ ገልጸዋል። በተጨማሪም የአሜሪካ ጦር ኃይል ሚኒስትር ዳንድሪስ ኮል በዚህ ሳምንት ከዩክሬኑ መሪያዎች ጋር ይገናኛሉ ተብሎ ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንዳሉትም ትራምፕን ለማግኘት ዝግጁ መሆናቸውንና አስተዳደሩ ከወሩ መገባደጃ በፊት ስብሰባ ለማድረግ በማለትም አስቸጋሪ ነጥቦችን ለመወያየት ዝግጁ መሆናቸውን ተናግረዋል። ከአሜሪካ ጎን እና ከፕሬዝዳንት ዶናልድ ትራምፕ ጋር የበለጠ ንቁ ትብብር ለማድረግም ቁርጠኛ መሆናቸውንም ዘለንስኪ አክለዋል። አብዛኛው ቅድም በአሜሪካ ላይ የተመሰረተ ነው፣ ምክንያቱም ሩሲያ ለአሜሪካ ጥንካሬ ከፍተኛ ትኩረት ትሰጣለች ብለዋል። ትራምፕ ከፕሬዝዳንት ዘለንስኪ እና ፑቲን ጋር ለመገናኘትም በጉጉት እንደሚጠብቁ በትሩዝ ማህበራዊ ሚዲያቸው ላይ አስፍረዋል።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 ይወስዳሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምፅና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊጥ መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ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 አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን። መልካም አዲስ ዓመት ተመልካቾቻችን። ከናው ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁን ነበሩ። ዜናዎቹ ለእናንተ እያደረስኩ አብራችሁ ቆየሁት። ሀብታሙ አያሌው ነበርኩኝ። ሰናይቀር